ሌላው ደግሞ እንዲህ ይላል። በአንድ ወቅት ጀርመን ሀገር ነበርኩኝ። መኝታ ይዤ አርፌ ሳለሁ ያረፍኩበት ክፍል በር ተንኳኳ። ማን እንደሆነ ስጠይቅ በድምፅ ወጣት የሆነች የአንዲት ሴት ስትጣራ ሰማዋት። ምን እንደፈለገች ጠየኳት። በሩን ከፍትላት ጠየቀችኝ። እኔም ሙስሊም መሆኔን ማንም አጠገቤ ስለሌለ ወደ እኔ መግባት እንደማልፈቅድላት ነገርኳት። ተከራከረችኝ። እኔም ልከፍትላት ፈቃደኛ አልሆንኩም። በመጨረሻም እንደማልከፍትላት ስትረዳ ድምጿን ከፍ አድርጋ የአይሁድ እምነት ተከታይ ሴቶች ነን፣ ክፈትልንና ይህን መጽሐፍና በራሪ ወረቀት ውሰድ አለችኝ። ምንም አልፈልግም አልኳት። መለማመጥ ያዘች። በሩን ወደኋላ ትቼ ወደ ውስጠኛው ክፍል ገባው እሷም ወረቀቱን በበሩ ማዕዘን ላይ ጣለችልኝ። እዚያም ቆማ ስለ ሃይማኖቷ መስበክ ጀመረች። ለአስር ደቂቃ ያክል የእምነቷን መሠረታዊ ነገሮች ትዘረዝር ገባች። ትጨርስም ወደ በሩ ሄድኩና ጠየኳት። እስቲ ለምን በዚህ መልኩ ራስ ሽንታ ደክሜያለሽ? አልኳት። እሷም ሃይማኖቴን ለማገልገል ያልቻልኩትን ያህል ጥረት አድርጊያለሁ እና አሁን እረፍት ይሰማኛል አለችኝ። አሁን ብዙዎቹ ከአላህ ሱብሓነ ወተዓላ መንገድ ውጭ በዚህ መልኩ ይለፋሉ። እኛስ በአላህ መንገድ እየለፋን ነውን? ራሳችንን እንጠይቅ። አሁን ራሳችንን እንጠይቅ። በኛ ምክንያት ስንት ሴቶች ወደ አላህ ሱብሓነ ወተዓላ መንገድ መጥተዋል? ከዲኑ የራቁ ወጣቶችን ወደ ቀናው መንገድ ለመመለስ ምን ያህል አስተዋጽኦ አድርገናል? በዛሬው ጊዜ አንዳንድ መልካም የምንላቸው ሴቶች ጭምር በሚገርም አቋም ላይ ሆነው እናገኛለን። እኔ ወደ አላህ ሱብሓነ ወተዓላ መንገድ ዳዕዋ ማድረግን አልደፍርም፣ ከመጥፎ ነገር መከልከል አይሆንልኝም ሲሉ እንሰማለን። የሚደንቅና የሚያሳፍር አቋም ነው። አገር አጥፊ የሆኑ እኩይ ዘፋኞች ወደ ጥፋት መንገድ መጣራትን እንዴት ሊደፍሩ ይቻሉ? በአስር ሺዎች የሚቆጠሩ ሰዎች ፊት ቆመው ሲዘፍኑ እንዴት አላፈሩም? እርቃን የወጡ የፋሽን ተከታይ ሴቶች መታፈር ያለበትን ነገር እንዴት ሊዳፈሩ ቻሉ? ሺዎች ፊት ሰውነታቸውን ገላልጠው እንዴት እርቃናቸውን ቆሙ? አንቺስ ሙስሊሟ ሴት ታዲያ እህቶችሽን ምከሪ፣ ወደ መልካም መንገድ አመላክቺ። ወደ ቀናው መንገድም ጥሪ ስትባይ ሸይጣን ለምን ይጫወትብሻል? ይገርማል። አንዳንድ ሴቶች እንዲያውም ወደ ጥሩ መንገድ ከመምከር ይልቅ ወደ መጥፎ ነገር ሲያመላክቱ እንታዘባለን። መጥፎ መጽሔቶችን፣ ሙዚቃዎችን፣ መዝናኛ ቦታዎችን ለጓደኞቻቸው ሲጠቁሙ እና ሲያበረታቱ እንመለከታለን። ይህ በእርግጥም ወንጀል እና በጥፋት ላይ መተጋገዝ ነው የሚሆነው። የዚህ አይነቱም ሰው የሸይጣንን ሥራ እየሠራ ነው። ከአላህ ሱብሐነ ወተዓላ መንገድ ውጭ በጥፋትና ወንጀል መንገድ ላይ የተዋደዱ ሰዎች ወዴት ነው? ነገ ወደ ጠላትና ጥላቻ ስሜት መቀየሩ ግድ ነው። አላህ ሱብሐነ ወተዓላ የልብ ወዳጆችን በዚያን ዕለት የእርስ በርስ ጠላቶች እንደሚሆኑ ነግሮናል። የወንጀል ተባባሪዎች ሸሪኮች፣ የትንሣኤ ቀን የጽጽትና የውርደት ካባን ይከናነባሉ። እሳት ሲገቡ ደግሞ እርስ በርስ ይረጋገማሉ። አሁን ይረጋገማሉ በዚህ ምድር ላይ ላይፍ ብለው መጥፎ ነገርን አብረው ያሳለፉ ሁሉ ይወቃቀሳሉ የተረገምሽ አላህ ይርገምሽ አንቺ ነሽ ለዚህ ሁሉ የዳረግሽኝ ይባባላሉ ጉድ የሰራሽኝማ አንቺ ነሽ ትላለች ሌላኛዋ ያኔ በእውነት ቦታና በእውነት ቀን በምድር ላይ የነበረው ያ ሁሉ ጨዋታና ከጣሪያ በላይ ሳቅ ቦታ ያጣል አይን እምባውን አንብቶ ጨርሶ ደም ያለቅሳል ዛሬ በመልካም ነገር ላይ አልተሳሰቡም እና የወንጀል ሸሪኮች እና የጥፋት ወዳጆች ነገ የእርስ በርስ ጠላት ናቸው። በመጨረሻው አገርም የእጃቸውን ያገኛሉ። ቃጠለዋ የማያበቃ ወላፍናም የማይበርድ በሆነችው እሳት ውስጥ ይሰበሰባሉ። አላህ ይጠብቀን።